ቅዱስ አዎ፣ ምንሰራለ በዚህን ሰዓት? አይ ቅድም አኳኋንሽ ብዙም ስላ አላስደስተኝ ነው። በቃ አሁን ደህና ነኝ፣ ሂድ። ቆይ፣ ምንሆንኩኝ? አንተ ምን አገባህ? ቆይ ሲጀመር አንተ ምን አገባህ? እሺ፣ ቆይ፣ በቃ ለጽናት ልደውልላቸው። እንደዚህ ማታድርግ። በቃ፣ እሺ፣ ና ግባ። ሄሎ፣ ወይ፣ አዩ የመጣህ እንዴ? እዴ፣ አረ እዚህ ጎረቤት ነው ያለሁት ወልዴ ሳት በጣም እንደ ተረ እንደዚህ የምትለኝ ላድር ነው ላድር ነው እንዴ? ዋ ነግሬሃለሁ፣ አንዷ ቆንጆ እንዳትወስድ በልበል። በል በል። እሺ እሺ። በል ቻው። እንዴ ቆይ፣ አባ አድራለሁ ነው የሚለው አዎ። ቆይ ግን እኮ እማ አብረሽ መሄድ ነበረብሽ እንዴ? አይ ብሄድስ ምን ዋጋ አለው? እንደ ድሮ እንደሆነ አይጨፈር ወገብ እንደውም ቢበሏል። አሁን ሳረጀሽ ያለሽ አንተ ነህ እንዴ? ምን መስጠት ነው አጀንዳ ሰጪ። እሺ ቤቴን እኮ እንዴት እንደምወዳት ሰላም ያላት ሰላም ያላት ቤት ነች። አዎ ሰላም ያለው ሕይወት ስለምትኖር ነው። ሰላም ያላት ሴት ስላለች ነው። አዎ አዎ፣ ከላይ እንደመናን ነው የወረደችልኝ። እንደው ግን ሰሞኑን ትንሽ ወፈርፈር ችልበል። ወፈረች እንዴ? ልሽ እንዲ እኔ ነኝ እኔ ልጅሽ ስንከባከብ፣ እዳ ይሄ ጉራህ፣ እንደው ቋጥራ እንዳይሆን እንዲ ምን ደሞ ቋጥር፣ ጸንሳ እንዳይሆን ወይ ጉድ! ዞሮ ዞሮ መዝጊያው ጭራሮ አለ ሀገሬ ሰው ዴ ምንድን ነው ዴል? እማ ኑሮ እኮ እንዳሰብሽ አይደለም፣ ኑሮ ከባድ ነው። እዲያ ልጅ እንደሆነ በረከት ነው። እሽማዬ አትቆጭኝ ዴ ልጅ እኮ በረከት ነው። በቃ ስሙን በረከት ነው። ናሁም፣ እየቀለልኩ አይደለም እማ በሙሉ ስም እኮ የጠራሽኝ ነው ናት። አንጀቱ ኖቤ ነው እንጂ እኮ፣ አንተ መቼም የማት በስል ጥሬ ነህ። ብላ ብድግ ብላ ጥላው ሄደች። እማ አሁን በዚህን ሰዓት ውለዷ ትውለዱ መጨቃጨቅ አለብን? ምን አይነት ጣጣ ነው እንዲህ። ማሚስ የት ሄደች? ወደዚህ ነች አለች ቆይ መጣውሽ፣ ጠብቂኝ። እና ለዚህ ነው ከነፅናት መራቅ የፈለግሹ? አዎ ለዚህ ነው። ቆይ ስታስበው በሱ ምዬ የሟሽ ይመስልሃል? ቆይ አሁን ያሉት ሰዎች እኮ እህትሽን የጎዷት አይደሉም። ለምን የእህቴን ቃል እጠብቃለሁ? ቆይ እህትሽን ሰውነ የሰበራት? አዎ፣ እህቴ ባሌ ያለችው ሰው እና የሰው ልጅ እኮ ቃሉን ያጥፋል። ቃል ተሰባሪ ነው ነው። እሷን የመታት ድንጋይ አንቺን እንዲመታሽ ለምን ታደርጊያለሽ? አለሽ። ቅዱስ በቃህ አንተ፣ በእኛ ቦታ ካልሆን ካይገባህም። እሺ ቆይ እህትሽ ከባሏ ያጣችሁን ፍቅር አንቺ ብታገኝስ? ፍቅር ጊዜያዊ ነው። ምን ያስቅሃል? እህትሽ ትወድሻለሽ፣ ግን በደንብ ነዋ። ስለዚህ የእሷም ለአንቺ ያላት ፍቅር አላቂ ነው ማለት ነው። እንደሱም አይደለም። አየሽ፣ ፍቅር አለ የሚባለው ሰጭም ተቀባይም ሲሆን ነው። አየሽ፣ ህይወት እንደዚህ ነው። ለሱ ያለውን ፍላጎት መኖር አለመኖር ነው። መስጠት ላይ የተንተራሰ ፍቅር። እሽ፣ በል አመሰግናለሁ። ትንሽ ስላወራሃኝ ቀለል አለኝ። እሽ በይልሂድ እሽ፣ ልሸኝ ሁሜ ማሚ ሳልሆኑ ና። አንተ እዚህ መቀመጥህ ጥሩ ነው። እሺ እመጣለሁ። ቆይ ቆይ፣ የተፈጠረ ችግር አለ? አረ ምንም የተፈጠረ ችግር የለም። እና ታዲያ ባንዴ እንደዚህ ስትሆን? እኔ የምልበል ብላስብ። እኔ የምልሽ ውዴ፣ ተይው በቃ። ቆይ፣ ምንድ የምትነግረኝ ንገረኝ። አይ ምንም አይደለም፣ በቃ እሺ። ማሚ እንዳይደብራት፣ ተነስ እንሂድ። ቆይ ደግሞ ወፍራለች ምናምን እያለች ነው ማሚ ያለችሽን አልሰማሽ? እሺ በል እንሂድ። ስማማ፣ ኪራ ግን በሰላም ነው የጠፋችሁ? ግን እንዲ ምን ያስቃል? እንዲ አለመኖሯን ስታስብ ነው እንዲ ዕቃ ቤት ስታወራ፣ አመኝታ ቤት ስታወራ፣ እዚህ ጋር የሚሰማው ድምጿስ ሲጠፋብኝ። እንዴ አፍላ ፍቅር ሸተተኝ አለች። ጽ አስካርጉበት፣ ጉንፋን እንዳይዙ። ጭራሽ ምርቶችም የሰኒን ሆነዋል። በላይ መስማት አልችልም። እሱም ተነስቶ ሄደ። አይ ክብሬ፣ እንግዲህ እግዚአብሔር ይሁንህ። ምልክቶችም እየተናገሩብህ ነው። ማምዬ፣ አድራለሁ ብለሽ ነበር እኮ ይሁልሽ። እማዬ፣ አስቀይሜሽ ከሆነ በጣም ይቅርታ።